እሱ ለአንተ ጓደኛ ብቻ አይደለም፣ ወንድ ወንድምህም እኔ እስከማየውና እስከማውቀው ድረስ ወንድምህም። በቤትሽ ስደተኛ ባይተዋር እያረጉኝ እያረጉሽ፣ ሁሉም ሰው ትክክል አይደለም። ሁሉም ሰው ትክክል አይደለም ስልህ ሁሉም ሰው በራሱ ነው ትክክል። እንደ እናቴ ነበር ማለት ግን እናቱ እንዳልሆነች አሳይቶኛል፣ እህቱም እንደዚህ አይነት ቆማ አውራኝ ቆማ አውራኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ? ፈጣሪ ይመስገን እኔ እጅግ በጣም ደህና ነኝ። ይህንን ቪዲዮ የምትመለከቱ የኔ ተወዳጅ ቤተሰቦች ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ሰብስክራይብ ያደረጋችሁ ይህንን ቤት ተቀላቀሉ። ለዚህ ቤት ዛሬ አዲስ ነኝ ይመስለኛል የነላ ቤት ነው። የነላ ካሜራማን የአማን ማለት ነው ካሜራማን ነው። ዛሬ ደውሎ የጠራኝ እና ትንሽ ጥሩ ያልሆነ ነገር ነላ እና ጀሚል ጋር ተፈጥሯል ብሎኝ ነው የነገሩኝ። እና እንደ አጋጣሚ እኔም ደግሞ ትላንት ቪዲዮቸውን ይኸው ምናምን ብሎኝ ነበርና ቪዲዮቸውን እያየሁ ትንሽ ደስ የማይል ነገር ተፈጥሯል አለኝ። እና ሳይ እውነትም ደስ የማይል ነገር ተፈጥሯል እና ያው እንደ አጋጣሚ ደግሞ እኔ ቡታጅራ ነው ያለሁት፣ እነሱ ቡታጅራ ነው ያሉት። ስለዚህ እነሱም እኔም አንድ ቦታ ስላለን፣ ያው ሁለቱ መሀል ላይ እንደዚህ አይነት መጥፎ ነገር እንዳይፈጠር ባይፈጠር ደስ ይለኝ ነበረ። ነገር ግን ያው ተፈጠረ እንደ አጋጣሚ ሆኖ። ነገር ግን እኔ የምችለው ነገር ምንድነው ሁለቱን ማቀራረብና ማነጋገር ፈለግኩኝ። በቃ ያው ትንሽ ታውቃላችሁ የአማን ካሜራማን እንዳስታርቃቸው ጠይቆኝ ነው እና ሁለቱ መሀል ላይ ሁለቱ ያሳለፉትን ቻሌንጆች መቼም እኔም ኖሬ እነሱም እያሉ ታውቃላችሁ የምታውቁት ነገር ነው። እንደዚህ አይነት ቻሌንጅ መሀል ላይ ደግሞ እንደዚህ አይነት መጥፎ ነገሮች ሲፈጠሩ ትንሽ ይደብራሉ። ምክንያቱም ያለፉትን ነገሮች እንድትረሱ ያደርጋቸዋል። ጓደኝነት ይሻራል። አንድ ጊዜ ጓደኛሞች ተጣሉ ማለት ኔክስት ለሚጣሉት ጸቦች ማለት ለሚጣሉት ጥሎች በቃ የመጀመሪያ ጠንሳሽ የሚሆነው ይህ የመጀመሪያ ጸብ ነው እና እንደዚ ነገሩን መፍታት ቢችሉ አሪፍ ነበረ። ግን የግድ ሶስተኛ ወገን አስፈለገ። ሶስተኛ ወገን ሆኜ መጥቻለው። ብዙ ጊዜ ሶስተኛ ወገን መሆን አልፈልግም ነበረ ግን ጓደኛሞች ማለት ደግሞ ሶስተኛ ወገን መሆን ማለት ፒስ ነው። ምንም ችግር የለውም ብቻ ባልና ሚስት ላይ ሶስተኛ ወገን አትሆኑ እንጂ ችግር የለውም። ጓደኛሞች በተለይ ወንዶች ሲሆኑ ችግር የለውም። ተነጋግረው ምናምን እንትን ይላሉ። ነገር ግን እንደዚህ አንዳንድ ጊዜ ይሄ ክፍተቶች ይሰፋሉ እና ክፍተቶች ሲሰፉ ደግሞ የምሬ ነው የምላችሁ በቃ ወደ ተለየ ጸብ ውስጥ ነው የሚከታቸው እና እንደዚህ አይነት ነገር እንዳይፈጠር ያው የቻልኩትን ነገር አደርጋለሁ ብዬ ነው የነገርኩት ለካሜራማ ናቸው። ብቻ ግን አንተም አክብረ ስለጠራኝ ምናምን አመሰግናለሁ። እንደ አጋጣሚ ሆኖ ደግሞ ሁለቱም ጋር ውዬላችኋለሁ። ነገር ግን በጣም ብዙ ሰዓት ቆየኝ እና ከዛ በኋላ ነው ቪዲዮ ያስጀመርኩት። ኤኒዌስ ይታረቃሉ፣ ምክንያቱም በእርግጠኝነት ያከብሩኛል ብዬ ተስፋ አደርጋለሁ። የተቻለኝን ነገር አደርጋለሁ እኔ ምክንያቱም በቃ ታውቃላችሁ አማንም ጀሚልም የሚኖሩለት ህይወት አለ የሚል በተለይ በቃ ታቃላችሁ የዩቲዩብ ፕላትፎርም ላይ እንደዚህ በጸብ ምናምን ባይመጡ ደስ የሚሉ ልጆች ቢኖሩ እነሱ ናቸው። የምሬን ነው የምላችሁ። በቃ ባይጣሉ መዋላቸው ላይ ክፍተት ባይፈጠር ብዬ የማምንባቸው ልጆች እነሱ ናቸው። ምክንያቱም የመጡበትን ታቃላችሁ፣ የሚል የመጣበትን ታቃላችሁ። እና ትንሽ ደስ አይልም ይሄ መሀከላቸው ላይ ጸብ ምናምን ቢኖር በጸብ ኮንተንት በፍጹም ወደ ዩቲዩብ መምጣት ያልነበረባቸው ሰዎች ናቸው፣ እና ይሄ ነገር በቃ አንድ የሚዲያ ላይ እስኮታ ድረስ ሶ የግድ ሁለቱም በቪዲዮ መታረቅ አለባቸው ብዬ ስለማምን ነው ሁለቱም የሚኖሩለት አላማ ስላላቸው። የምሬ ነው የምላቸው ወደ እናንተ መድረስ ያለባቸው በቃ ደስ በሚሉ ሁኔታ ነበር። በጣም ደስ ብሎኝ ነበር እኔ ቪዲዮ እያየሁኝ ምናምን በቃ ደስ ይሉ ነበር ሁለቱም ማለት ነው መካከላቸው ያው ክፍተት ይፈጠራል። አንዳንድ ጊዜ እግርና እግርም ይጋጫል። ነገር ግን ተነጋግሮ መተማመን፣ ተነጋግሮ መታረቅ የመሰለ ነገር የለም። የሰው ልጅ ህይወት ላይ ተነጋግሮ መፍታት፣ ተነጋግሮ መተማመን፣ ተነጋግሮ መታረቅን የመሰለ ነገር የለም። በነገራችን ላይ ይህንን ቪዲዮ የምታዩ ሰዎች በሙሉ ይሄ ለእናንተ በጣም ትልቅ ምክር ነው። ከማንም ሰው ጋር ትጣላላችሁ፣ ከእናታችሁ ጋር፣ ከአባታችሁ ጋር፣ ከጓደኛችሁ ከእህት ከወንድሞቻችሁ ጋር ትጣላላችሁ። ነገር ግን አንድ ሰው በእርግጠኝነት መሸነፍ አለበት። የምሬ ነው የምላችሁ። በፍጹም ሁለት ሰው አሸናፊ ሊሆን አይችልም። አንድ ሰው ሲሸነፍ፣ ሁለቱም አሸናፊ ይሆናሉ። ግን የግድ መጀመሪያ አንድ ሰው መሸነፍ አለበት እና ይህን ነገር ደግሞ ማድረግ በጣም በቃ በህይወት ላይ የሚከብድ ነገር ይህን ነገር ማድረግ ነው እና ሁላችሁም መደማመጥ አለባችሁ። ለምሳሌ እነሱ አሁን ትላንት ተደማምጠው ቢሆን ኖሮ ከፋቸው ጥሩ ጥሩ ጥሩ ነገር ወጥቶ ቢሆን ኖሮ ዛሬ እዚህ ደረጃ ላይ አይደርሱም ነበረ። ነገር ግን በቃ እንዳይበዛ ይሄ ነገሩ እንዳይሰፋ ምናምን አሪፍ ይሆናል የኔ መምጣት ብዬ ያስባለው የኔ ተወዳጅ ቤተሰቦች፣ ይህንን ቪዲዮ የምትመለከቱ በሙሉ መጀመሪያ እንደነገርኳችሁ ይህን ቪዲዮ ሰብስክራይብ አድርጉ። እነሱን ማበረታታቸው ሲመጡ እንግዲህ የበኩሌን

እግዚአብሔር ይመስገን ግብዳ ሰው ማለት ነው እንደነሊ አሉኝ ኢኒስ በጣም ሞደው የምሬ ነው የምላችሁ ዩቲዩብ ፕላትፎርም ላይ መተው በጣም ካደነቅኩት ከወደድኩት አላማውን ከኖረለት ሰው መካከል አንዱ ጀሚል ነውና የምሬ ነው የምላችሁ ደስ ይለኛል በጣም ነው የምወደ እግዚአብሔርን ነው የምልህ በጣም ትልቅ ሰው እንግዲህ ብዙ ቀን አውርተን እናቃለን አይደል ለምን እንደጠራው ታውቃለህ አታውቅም። አሁን ለማወቅ ነው። ብቻ ቪዲዮ እየሰራው ነው እንዳይደብር፣ ያ ነው። እንዴት ነው ማዘር? አሁን ደህና ነች? እንዴት ነው ቪዲዮ ፕላትፎርም እንደጠበከው? ነው። አሪፍ ነው አሪፍ ነው። ብዙ ነገር ትማርበታለህ፣ ብዙ ነገር ትሆንበታለህ። ዩቲዩብ ማለት እምሬን ነው ምለ ጎበዝ ነው ደግሞ አንተ በጣም ብዙ ቀን ነገር ግን ዛሬ በጣም የሆነ ነገር ቅር ብሎኝ ነው የጠራው። ማለት የሆነ ነገር ደብሮኝም ነው የጠራው። ምናልባት አክብረኝ ስለመጣ ቴንኪ። አሁንም አክብረኝ እንደምታዳምጠኝ እርግጠኛ ነው እና የምር ደብሮኝና ትንሽ ቅር ብሎኝ ነው ዛሬ የደወልኩለት። አንተ ጋርም ከማን ጋርም ልውየለት ከማን ጋር የፈጠሩ እንትን ችግር የለው ማውረኝ እንደ ወንድም ይኝና ያው በቃ ማለት በቀደመ ትንትን የነበረ ጉዞ ማለት ነው። አብይም ሲስተርም ጉዞ ሄደን ነበር እና ጉዞ ሄደን ቪዲዮ ሰርተናል እዛም ማለት ነው እና በጣም አብይ እያስቸገረችኝ ነበር። ካልሄድም ብላ ማለት ገና እዛ እንሄድም ማለት ነው ለምናምን ሄድም ብላ እያስቸገረችኝ ነበር በቃ ጥዋቱ በሌሊት ማለት ነው። እና ለሱ አልነገርኩት ነበር ለአማን ማለት ነው። ሳል ነገር በቃ አብዬ በጣም እያስቸገረችኝ፣ አንደኛ እሱ እንደ እንዲደብረው ስላልፈለኩኝ ነበር። ሀሳቤ ያ ነበር፣ ገብቶሃል? እሱ እንዲደብረው ስላልፈለኩኝ ነበርና ማዘርም በጠዋት ማዘርም ሲስተርም በጠዋት ይዣቸው መጣ ማለት ነው። ማዘር እንደውም ብዙ እንትን ለምን ምናምን ነገር ብለኝ ነበር። ያን ያን ነገር ከማለታችን በፊት ያልተግባባንበት ነገር ነበር። ብዙ የተከራከርንባቸው ነገሮች ነበሩ። በዛም እንደት ሆኜ ማዘር ንጃት መጣው ሲስተር ቪዲዮ ሰራ ማለት ነው። ቪዲዮ ሰራ ከዛ እኔም እንደዚህ ነው ቪዲዮ እንደ ሚዲያ እንደ መቆየቴ የሆነ ልምድ ልንገርህ። ሁሉም ሰው ትክክል አይደለም። ሁሉም ሰው ትክክል አይደለም። ለምስል ሁሉም ሰው በራሱ ነው ትክክል፣ በሰው እይታ ትክክል አይደለም። ሁሉም ሰው ፍጹም አይደለም። ይሄ ሁሉ የሚሆነው ግን በሌላ ሰው እይታ ነው። እኔ ለምሳሌ የማደርጋቸው ነገሮች ሁልጊዜ ትክክል ነኝ ብዬ ነው ማለት ሁልጊዜ ፍጹም ነኝ ብዬ ነው የማምነው። ግን ለእኔ የሆነ የኔን ትክክል አለመሆን ሊያሳየኝ የሚችል ጓደኛ ሊያሳየኝ የሚችል ሰው መኖር አለበት። እናንተ ጋር የሚሆነው ነገር በእርግጠኝነት ይሄ ነው። እኔ እ ያለኝን ልምድ ነው የምነግርህ። የሆነ ሰው ጥፋተኛ እኮ ላትሆን ትችላለህ። ጥፋተኛንህ ብሎ ሲነግርህ ጥፋተኛ አለመሆንህን የምታሳይበት መንገድ ነው። አሁን ይሄ ሊያጣላ የሚችለው ነገር እና ብዙ ጊዜ ሰዎች የራሳቸውን መንገድ፣ የራሳቸውን አመለካከት፣ የራሳቸውን ህሳቤ ነው ትክክል አድርገው ጓደኛ ጋር ስትሄድ ግን ሁለት ጓደኛሞች ሲሆኑ የምሬን የምልህ እርስ በርስ በጣም ነው የሚግባቡት። እኔ ታውቀዋለሁ። እሱ ለአንተ ጓደኛ ብቻ አይደለም፣ ወንድም ወንድምህም እኔ እስከማየውና እስከማውቀው ድረስ ወንድምህም እና ምናልባት ወይ አንተ ትክክል አይደለም፣ ወይ እሱ ትክክል አይደለም። ይህንን ነገር ደግሞ ሊያደርግ የሚችለው ቀርቦ መነጋገር እንደዚህ አንተ እሱ ላይ ቪዲዮ በመስራት እሱ አንተ ላይ ቪዲዮ በመስራት ምንም የሚለወጥ ነገር አይመጣም። ይሄ እንትኑ ሌላ ታሪክ ነው የሚይዘው እና ዊኒ፣ ምን ታውቃለህ? እኔ እኮ አሁን የለም ማለት ቤተሰብ ፋሚሊ ራሱ የሚያውቁት እኔ እና ብዬ ይዣቸው መምጣት ብቻ ነው እነሱ የሚያውቁት። የሚያውቁት እነሱ እና ያ ስተት ነው፣ እኔ ስተት ነው፣ ያ ስተት ነው፣ ጥፋቴ ነው። ሳል ነገር ይዣቸው መምጣት እኔ አንደኛ ለሱ አስቤ ነበር፣ ግን ደግሞ ይዣቸው መምጣቴ የኔ ጥፋት ነው። ሳል ነገር አብሮኝ ነበር የሄደው መናገር ነበረበኝ፣ ያ የኔ ስተት ነው። ግን ከዛ በፊት ደግሞ እኔ እናሱ የተጣላንባቸው ያልተግባባናቸው ሁሉ ነገሮች ነበሩ አ የተጣላንባቸው ነበር። ቤተሰባውን ያየው ያንን ነው አብዬን ይዣቸው ብቻ አምጣት እና አብዬን ይዣቸው አምጣት ያማ የኔ ጥፋት፣ ልክ ነህ እኮ። ግን አሁን ለምሳሌ አሁን እኔ በሱ ቦታ ብሆን ምን እንደምታውቃለህ። ምናልባት እኔ እናንተ መጀመሪያ የተጣላንበት እና ያልተግባባንበት ነገር ነበር አይደለ። ከዛ በኋላ የሆነ ቦታ ሄደህ አንተ ማዘርና ሲስተርን ይዘህ ሄድክ አይደለ። ልክ አሁን ይህንን ምናልባት እሱ ሊያስብ የሚችለው እንዴት እንደሆነ ታውቃለህ መጀመሪያ የተጣላችሁበት ነገር ነው እንደዚህ ሊያስደርገው የቻለው ብሎ ሊያምን ይችላል ይሄ የእሱ እምነት ነው ይህንን ነገር ደግሞ ኖ አይደለም ምናምን ብለህ ልታሳመን የምትችለው አንተን ይሄ ነገር ደግሞ የሚሆነው ቀድሞ በመነጋገር ነው ይሄ ቀርባችሁ እርስ በእርስ ማለት ነው በመነጋገር ነው ይሄ ነገር ሊፈጠር የሚችለው ስለዚህ ዋናው ነገር መነጋገር ነው እና ቀርቦ በመነጋገር የማይፈቱ ነገሮች የሉም። እሱ ሁሉም ነገር ቀርቦ መቶላል። እሱም ብቻ ተረጋግታችሁ ለማውራት ሞክራላቸው። አንቺ ቅብርሽ በቤቴ በቤትሽ፣ ስደተኛ ባይተዋር እያረጉኝ እያረጉሽ ስንኖር ብዙ እያለፍ ነጎጆችን እንዲታደስ ማገራችን ምሶሷችን እንዳይፈር። እንዴት ነው? ቪዲዮ እየሰራው ነው? ቅር አይልም። ያንተ ካሜራ ነው። ብቻ እንዲሆንኩ ነበር ማለት ለብቻ ነበር የጠራው። እሱንም እንደዛ ብዬ ነው የጠራሁት። ምን መሰለ አማን፣ አሁን ነላ ነው ምለ ነላ። ምን መሰለ፣ ብዙ ጊዜ እርስ በርስ ያለ ሰው አይደለም አብሮ የኖረ እግርና እግርም ይጋጫል፣ ሰውና ሰው ይጣላል። ነገር ግን ማውራት መነጋገርና መተማመንን የመሰለ ትልቅነት የለም። ሳልጨርስ እንዳታወራ። ብዙ ቻሌንጅ እንዳሳለፋችሁ አውቃለሁ። ወደዚህ ወደ ዩቲዩብ ፕላትፎርም ስትመጡም ጀሚልም ሆነ አንተም ላይፋችሁ ላይ ብዙ ቻሌንጆች እንደነበሩ እነዛን ቻሌንጆች ለማለፍ ነው የመጣችሁት እና ተባብራችሁ ስስር ለሰራችሁ ነው እዚህ የሚደረሳችሁት ሰውም ሊያውቃችሁ የቻለው። ዛሬ መካከላችሁ ላይ የሆነ ነገር ገብቶ ካጣላችሁ እነላ ይህንን ቪዲዮ ምናልባት ልታስታውሰው ትችላለህ። ትወድቃላችሁ። ብዙ ጊዜ እንደዚህ አይነት ጸቦች የሚነሱት እንደዚህ አይነት ሰይጣኖች የሚገቡት መካከላችሁ እውነት ነው የምላችሁ ሰይጣን የሆነ ነገር ሲያይባችሁ እሱን የሚያናድደው እናንተን የሚጠቅማችሁ የሆነ ነገር ሲያይባችሁ እንደዚህ ሰው እንደዚህ መሆን የለባችሁ በቃ መጨረሻው መጨረሻው እንደዚህ መሆን የለባችሁ ቀጥል አሁን የመጣሁት አክብሬነገር ምክንያቱም እኔ እሱን ማየት አልፈልግም ምክንያቱም እኔ ልንገርህ ወይ አያስቅም ሲቀጥል እሱ እንዳየሁት ልመለስ ነው እንደዛ አይደለም። ምናልባት አክብረኝ ነው የመጣው። እስካከበርከኝ ድረስ፣ ምናልባት ሀሳቤን ባታከብርልኝ ዲፌንስ የምታደርግበት መንገድ ሊኖር ይችላል። እኔም እስኪ ሶ ተጣልታችኋል። እሺ፣ ገባኝ እኮ እንደተጣላችሁ። የሚያስቀይም ነገር አድርጎኛል ነው እያልክ ያለው አለ። እሱም ቢሆን እየነገረኝ ነበረ። የተረዳበት መንገድ ትክክል አይደለም። አንተ እሱ ያደረገው ነገር የተረዳህበት መንገድ ትክክል አይደለም፣ አይደል? ትክክል አይደለም። ትናንት የተናገረው ነገር አይቷል ወይ? ስለዚህ በቃ እኔ አሁን ማንድ ነገር ልንገር፣ እኔ አብዬን በጣም ነው ልቦንም፣ እንደዛ ግን በቃ እኔ እና እሱ ከዚህ በኋላ በምንም መንገድ መገናኘት አልፈልግም። አሁን አንተ ስላገናኝ ለምን? በቃ ነገሮችን ስትናገር ሪዝን ያስፈልጋል። ወይና፣ እኔ ልንገር፣ እኔ ማንንም ብዬ አደለም እዛ ከተማ ሄድኩት። ኦኬ ተረዳኝ አሁን እኔ እናንተ ልንዝናና የሆነ ቦታ ብንሄድ አንተ እኔን ሳትነግረኝ ምንም ነገር አንስተ ብቻ ብትጠፋ ምን አይነት ስሜን ነው የሚሰማው ልክ ነው ጥፋት ነው ጥፋት ነው አሁን እኮ ይህንን ነገር ይኸውልህ ጠይቀኸዋል አንተ እንድጠይቀው እኮ ሬዲ ፍቃድ ምንም አልጠይቅህ አልሰጠኝም ለምን ብለህ ጥያቄ ጠይቀኸዋል ወይ አልጠየቅኩ ግን እሱም ድጋሜ እዛ አንተነ እዛ ሄደ ቪዲዮ ሰራ ቪዲዮ ሰራበታል። እሱም የሆነ ቪዲዮ ሰራችሁ። እንደዚህ በምታደርጉ ሰዓት መካከላችሁ ላይ ያለው ክፍተት ይሰፋል እንጂ ሁለታችሁ ላይ ምንም አይነት ኦፕሽን አይመጣም። ምንም ሆን ምንም የለም። እኔ በቃ እሱ እኔ ምንም እንዳልሆንኩኝ አሳይቶኛል አይደል? ቢያንስ ስልክ ደውለው አብዬ እንደዚህ አስቸግራኛለች ይዣት ሊሄድ ነው ብለኝ። ጭራሽ ቪዲዮ ላይ ካየው ምን አለ? እኔም ደግሜ ላዩ አልፈልግም። ሰው እኔም ላዩ አልፈልግም ድጋሜ በቃ እኔ እና እሱ በምንም መንገድ እንድንገናኝ አልፈልግም። ዩናይትድ ታርገ አንደኛ ቆመ፣ ሰማኝ፣ አዳምጠኝ፣ ቆመ፣ ይሄ የጓደኛ ባህሪ አይደለም። ሶ ትንሽ መካከላችሁ ላይ የሆነ ነገር ስለተፈጠረ ከአንድ ካንደ ቦታችሁ የምትወጡት ቃል በጣም ተጠንቀቁ፣ የምሬ ነው የምላችሁ ሁለታችሁ። ምክንያቱም ይሄ ቀን ያልፋል፣ የሆነ ቀን ታሪክ ይሆናል ይሄ ቀን። ምናልባት ትታረቃላችሁ፣ እኔም ላልሆን ይችላለሁ፣ ነው ሰምበዲ ሊያስታርቃችሁ ይችላል። ግን እዚህ ጋር የምትነጋገሩት ንግግር ለሚያልፍ ቀን ለምታወሩት ንግግር ለሚቀጥለው ጓደኝነታችሁ ጠንቅ ነው የሚሆንባችሁ። ስለዚህ ይሄ የምትናገሩትን ነገር አንደኛ አስተውላችሁ ተናገሩ፣ ሁለታችሁ ቪዲዮ ላይ ራሱ መታችሁ የምታወሩትን ነገር በጣም ተጠንቀቁ፣ በጣም ምክንያቱም ቪዲዮ ለልጅ ልጆቻችሁ የሚቀመጥ ነገር አይደለም፣ ነገና ከነገ ወዲያ ሊቀመጥ ማለት ነው። ስለዚህ ላ ጥፋት ጥፋተኛ ሁለታችሁም ጋር ጥፋት ሊኖር ይችላል። እኔ አሁን እከሌ ጥፋተኛ ነው እከሌ ጥፋተኛ ነው አላልኩም። ጓደኛ ጓደኞች ማለት አልገባም። የጥፋት እንትን እኔ አልሰጥም። ግን የኔ ትልቁ ዓላማ ምንድ ነው? ሁለታችሁ ተነጋገሩ፣ ታረቁ። መጀመሪያ ከዛ ተነጋገሩ። ተነጋግራችሁ ይሄ አለ አይደለ? የሆነ ሰው በእርግጠኝነት ይሸነፋል። እናንተ ግን በንጹህ ልብስ ተነጋገሩ። የሆነ ሰው ይሸነፋል። ከዛ በኋላ ነው ሁለታችሁም አሸናፊ የምትሆኑት። መጀመሪያ ተነጋገራችሁ አሁን ለመነጋገር ፈቃደኛ ሆኖ መጀመሪያ ጥፋተኛ ነኝ ብሎኛል። እሱ የሆነ ጥፋት ነገር አሁን ጥፋቱ ምናምን አለ እሱም ሚዲያ ላይ አይደል? ወጥቶ ያወረ ሬዲ ከእኔን ማየት አይፈልግም ወይና እኔም እሱን ማየትም አልፈልግም። ያለው ነገር ይሄ ነው። ይሄ ማየት አንተን ማየት አልፈልግም። አንተ አንድ ከተማ እየኖራችሁ ሲጀምር እንደዚህ አይባል። አንድ ከተማ ምናምን ሳይሆን አሁን አንድ ቤት ነው አምነው ኖረ የነበረው ከዚህ በኋላ እኔ እሱን አላገኘሁም። እኔ ወደ እናቴ ቤት ሄዳለሁ፣ እሱም ወደ ፈለገበት መኖር ይችላል። ምክንያቱም እኔ ዊና አልንገረ እናቱን እንደ እናቴ ነበር ማየት፣ ግን እናቱ እንዳልሆነች አሳይቶኛል። እህቱም እንደዛ እንደዛ አይነት ከብራለው ይቅርነላ ቆም አውራኝ ቆም አውራኝ ከእኔ ጋር ነው የምትጣለው እሱ ቤተሰቦች ትንሽ ጫን ያለ ነገር ነው መሰለኝ፣ እንግዲህ ሶሪ ማለት ነ አንተ ነው ማለት አንተ ማስከፋት አልፈልግም፣ ዝም ብለን ብለን ዝም ብለን ምክንያቱም ከበላ ዲስክሪፕት እንላጣ እና ለዛው ዝም ብለን። እና ቅድም እንደነገርኩት ያልኩት ነገር ያ ነገር ማለት እዛ ተቸው መምጣቴ ትልቅ ጥፋት ነው፣ እዛም እሱ ባይኖርም ቤተሰብን ይቅርታ ጠይቅ እያሉ ነበር። እና ለዚህ ጥፋቴ እኔ ከልብ ይቅርታል። እሱ ሄድ ይችላል ችግር የለውም። ግን ቪዲዮ ማየቱ አይቀርም አይደል? እና ለዛ ይቅርታል። ቤተሰቦችም ይቅርታ እሱንም ይቅርታል። ዊናም ይቅርታል። ስላስችግር ይቅርታል። ብቻ ችግር የለውም። ቅድም እንደተናገርኩትኝ ብዙ ጊዜ ሚዲያ ላይ ለምታወሩት ነገር በጣም መጠንቀቅ አለባቸው። ሚዲያ በጣም ትልቅ ትልቅ የሆነ ነገር ነው። አይኖ በዚህ ጊዜ ሚዲያ በጣም መጥፎ ነገር ሊሆን ይችላል። ሰው ሪኮመንድ የሚያደርገው እናንተ ግን ጓደኝነታችሁን አፕላ አድርጋችሁ ምናልባት ትታረቃላችሁ። ነገ ከነገ ወዲያ እኔም ላልሆኑ ይችላሉ ሰው ሊያስታርቃችሁ ይችላል። እሱ ግን ዋናው ጥፋት ጥፋትን ማመነ ትልቅነት ነው። ቅርታ መጠየቅ ትልቅነት ነው እና ብቻ ስለመጣ አክብረኝ አመሰግናለሁ። አባቱ ደተኛ ባይተዋር እያረጉኝ እያረጉሽ ስንኖር ብዙ እያለፍን ነጎጇችን እንዲታደስም ሀገራችን ምሶሷችን እንግዲህ ቤተሰቦች ዛሬ አልተሳካልኝም፣ ግን የሆነ ነገር ጀምሬ ማቆም አልፈልግም፣ ማቆም አልወድም። ዛሬ አልተሳካልኝም፣ ነገ ወይ ከነገወዲያ እኔም ባልሆን ሰው እንዲያስታርቃቸው አደርጋለሁ። መሰግናለሁ በጣም አብራችሁን ስለነበራችሁ፣ ወዳችኋለሁ። ይህንን ቤት ግን ሰብስክራይብ አድርጉ ባይ